እሺ ክቡራትና ክቡራን፣ መክሊት ቻናል ላይ ነው የምትገኙት። ዛሬ እንግዲህ መክሊት የዩቲዩብ ቻናል እንዴት አድርጋችሁ ለቪዲዮዎቹ ላይት መጠቀም እንዳለባችሁ አንዳንድ ሀሳቦችን አቀርብላችኋለሁ ማለት ነው። አብራችሁን ቆዩ። ይህ ፕሮግራም እስከ መጨረሻው ድረስ ብትከታተሉት ለእናንተ ጥሩ የሚያስተምር ምክር አዘል ሀሳቦችን ታገኙበታላችሁ። ወደፊት ለመሰሯቸው ቪዲዮዎችን ደግሞ ያው መረጃ በሚያዝ ጥራት ያለ ቪዲዮ ማምረት ትችላላችሁ። የብርሃን ታናናሽና ታላላቅ ወንድሞች ሳይቀር ያፈልቃል። ከብርሃን ታናናሽ ወይም ወንድሞች ራዲዮ ራዳር፣ እንዲሁም ታታይ ወይም ቀይ ይገኙበታል። እነዚህ አሁን አጠቃላይ ስለ ብርሃን መጀመሪያ ስላነሳ ነው ስለ ብርሃን አንዳንድ ትርጓሜዎች ናቸው። ብርሃን እንግዲህ ሞገድ ብቻ ሳይሆን እንደሌሎቹ ጨረር የሞገድ የተለያዩ ነገሮች አሉበት ማለት ነው። ብርሃን እንግዲህ ለምን ለምን ያስፈልጋል የሚለውን ነገር ስናነሳ ብርሃን አንደኛ ምስሎች በስነስርዓት ግልጥ ብሎ እንዲታዩ ያደርጋል ማለት ነው። ስለዚህ ምስሎች በስነስርዓት ግልጥ ብሎ እንዲታዩ የሚያደርግ ብርሃን ሲኖረን ጥራት ያለው ቪዲዮዎችን መስራት እንችላለን ማለት ነው። እነዚህ አሁን ጥራት ያላቸው ቪዲዮዎችን በደንብ በጉልህ የሚታዩ ቪዲዮዎችን ለመስራት አንደኛ እንደዚህ አይነት ማይክ ያስፈልጋቸዋል፣ ግን ከማይኩ በዘለለ ዋና የሚያስፈልጋቸው ነገር ብርሃን ነው። አሁን በቂ ብርሃን ባለበት ሩም ውስጥ ሆናችሁ ስትቀረጹ እና በቂ ብርሃን ባልሆነበት ቦታ ላይ ስትቀረጹ የምስላችሁ የመደብዘዝ እና የመፍዘዝ ባህሪ ይኖርበታል ማለት ነው። ስለዚህ ብርሃን አንድ ምስል ወይም ቪዲዮ ስትቀርጹ ምን አይነት ምን አይነት ብርሃኖችን መጠቀም አለባችሁ የሚለውን ነገር ምን አይነት ቤክ ላይት የሚባለው ከጀርባ ባክግራውንዳችሁን እና እናንተን የሚለያችሁ ባክ ላይት የሚባለውን መጠቀም ይኖርባችኋል ማለት ነው። ሁለተኛ ከፊት ለፊት ደግሞ 45 ዲግሪ ላይ በዚህ በኩል ሻዶ እንዳይኖር አድርጎ የሚያበራላችሁ ሌላ ላይት መጠቀም ትችላላችሁ። እነዚህ ሪንግ ላይቶችን በመጠቀም የፊት ለፊት ጨረሩን ቦግ አድርጎ ፊት ለፊታችሁን ጥርት አድርጎት እንዲይዝ ለማድረግ ሪንግ ላይቶችን መጠቀም ትችላላችሁ ማለት ነው። ሁለተኛ ሄድ ላይትን መጠቀም ትችላላችሁ። ከላይ ብርሃናማ የሆኑ ኃይላቸው ከፍ ያሉ አምፖሎችን በመጠቀም ከላይ ወቅታች ወገሎ መብራት እንዲበራ በማድረግ ምስላችሁ የምትፈልጉት ምስል ለምትፈልጉት አላማ ወይም ለምትቀረጹበት መነሻ ሀሳብ ለዛ በግልጽ እንዲታይ ለማድረግ የፊትለፊት መብራት ወይም ሪንግ ላይት በመጠቀም ሁለተኛ ደግሞ ባክላይት ወይም ከጀርባ ባክግራውንዳችሁን። አሁን የእኔ ባክግራውንድ ነጭ ስለሆነ ምንም ችግር የለም። ግን ሌላ ሌላ አሁን ፌክ የስቱዲዮ ባክግራውንዶችንና መጠቀም ስትፈልጉ ጀርባችሁንና እናንተን ከባክግራውንዱ ለየት አድርጎ እንዲያሳይ የምትጠቀሙበት ባክላይት መኖር አለበት ማለት ነው። ምክንያቱም ባክግራውንዱን መቀየር ስትፈልጉ የሆነ ብዥታ ምናምን እንዳይፈጥር ሲቀየር በጣም ጥርት ብሎ እንዲቀየር ምን ያስፈልጋችኋል? ባክላይት የእናንተን ያላችሁበትን ምስልንና ምኑን እንዲያለያየው ጀርባ ላይ ያለው ባክግራውንድ እንዲያዩ ማለት ነው። ስለዚህ ምስላችሁ ጥርት ብሎ ለምትፈልጉት ዓላማ እንዲሁን ምን ምን ላይቶችን መጠቀም ይኖርባቸዋል ማለት ነው። አንደኛ እንግዲህ ብርሃን ራሱ በሁለት ይከፈላል። ተፈጥሮና ሰው ሰራሽ ይባላሉ። አሁን እንግዲህ ተፈጥሮና ሰው ሰራሽ የሚባሉ ብርሃኖች አሉ። አንዴ ምንድነው? ምን ተፈጠረ? ምስላችሁ እኛ የፊልም ጥበብ እየተማርን ስለ ብርሃን ሰው ሰራሽ እና ተፈጥሮ ስለሚባሉት ብርሃኖች ዝርዝር ሀሳቦች መምህራችን እየነገረን ነበር። እና ሰው ሰራሽ የሚባሉ ብርሃኖች ምን ናቸው? የተፈጥሮስ የሚባሉት ነገሮች እያወራን እየተዘረዘረ ነው። እና የተፈጥሮ የሚባሉት ብርሃኖች ማታንቀሳቀሳቸው ናቸው። ለምሳሌ አሁን የፀሐይ ብርሃን ተፈጥሮ ነው እና በዚህ በኩል ከሆነ የፀሐይ ብርሃን እየመጣ ያለው በዚህ በኩል ሻዶ ይኖራል እና አታንቀሳቀሱትም። እስቲ ቆይ የፀሐይ በዚህ በኩል ሁኝ ምናም ብላቸው አታንቀሳቅሷትም፣ ልታንቀሳቀሷቸው ማችሏቸው ላይቶች፣ የተፈጥሮ ላይቶች ናቸው። ለምሳሌ ጨረቃ፣ የፀሐይ ብርሃን የተፈጥሮ ብርሃን ይባላሉ ማለት ነው እና በመሀል ሰው ሰራሽ የሚባሉ ተንግስተን አምፖል፣ የተለያዩ ነገሮች አሁን እንደዚህ በአምፖል መ በተንግስተን ላይት የምትጠቀሟቸው እነሱ ሰው ሰራሾች ይባላሉ። ምክንያቱም በዚህ በኩል ተንግስተን አብርታችሁ እዚህ ጋር ሻሎ ከፈጠረ ይሄን ተንግስተን በዚህ በኩል አምታችሁ ስታበሩት ማንቀሳቀስ ትችላላችሁ፣ ወደ ፈለጋችሁት አቅጣጫ ልታንቀሳቀሱ የምችሏቸው ነገሮች በሙሉ ሰው ሰራሽ ላይቶች ይባላሉ። እና በመሀል እሳት ሰው ሰራሽ ብርሃን ነው ወይስ የተፈጥሮ ነው የሚለውን ነገር ክርክር ተነስቶ ነበር እና እስኪ እናንተ ምን ይመስላችኋል? እሳት ሰው ሰራሽ ብርሃን ነው ወይስ የተፈጥሮ ነው ለራሳቸው ጥያቄውን መልሱት እንግዲህ እሳት የተፈጥሮ ነው ምክንያቱም ሰው ሰራሽ አይደለም ሰው ቢለኩ ሰው አብዛኞቹ ልጆች ሰው ሰራሽ ብለው የተከራከሩም አሉ የተፈጥሮም ነው ያለዋል ግን የተፈጥሮ ነው ምክንያቱም እሳትን አሁን እዚህ ጋር ስታነዱት በዚህ በኩል ሻዶ ከፈጠረባችሁ አንስታችሁ ወደዚህ አታዞሩትም ገና እዚህ ጋር ሌላ እሳት ነው መለኮስ ያለባችሁ እና እሳት የተፈጥሮ ሊንቀሳቀስ የማይችል ግን ሰዎች ደግሞ በተለያየ ቦታ ላይ ሊለኩሱት የሚችሉት ላይት መሆኑን እንገነዘባለን። ስለዚህ አሁን ሰው ሰራሽና የተፈጥሮ ብርሃን የሚባሉት እንግዲህ አንደኛ የተፈጥሮ ብርሃን የሚባለው አንደኛ የፀሐይ ብርሃን ነው። የፀሐይ ብርሃንን በመጠቀም ቪዲዮዎችሁን ጥርት ያለ ቪዲዮ ማግኘት ትችላላችሁ፣ ማለት ደግሞ አውትዶሩ ማለት ነው። አውትዶሩ ማለት ምንድነው? ከቤት ውስጥ ውጭ በመሆን የፀሐይ ብርሃንን በመጠቀም ዴል ላይትም ማለት ነው። በቃ የቀን ብርሃንን በመጠቀም ቪዲዮዎችን መስራት ትችላላችሁ ማለት ነው። ሁለተኛ ደግሞ ማታ የሆነ ሲኒማቶግራፋችሁ የሆነ ድባብ የጨረቃ ድባብን ምናምን ልክ እንደ ላምባዲና እንደ ሀመሮች ምናምን አይነት በቃ የተለየ ድባብ የምሽት ድባብን መፍጠር እፈልጋለሁ ካላችሁ በጄልና በተለያዩ ተንግስተን ላይቶችን በመጠቀም ቀን ላይ የማታን ድባብ መፍጠር ይቻላል። ግን እናንተ አቅማችሁ የማይችል ከሆነ እነዚህ ላይቶች ገዝቶ ለማሟላት ምን መጠቀም ስላላችሁ ማለት ነው በቃ የማታውን ብርሃን ጠብቃችሁ መጠቀም ትችላላችሁ ማለት ነው። የጨረቋን ብርሃን ጨረቃ ስትሆን በመጠበቅ ልትጠቀሙ ትችላላችሁ ማለት ነው። አሁን እንግዲህ አንደኛው የሰው ሰራሽና የተፈጥሮ ላይቶች ከባድ እና ልዩ የሚያደርጋቸው ነገር ምንድን ነው? አሁን እንግዲህ የፀሐይ ብርሃንን ከሌቱ ዘጠኝ ሰዓት ላይ እናገኝ ብንም ማግኘት አንችልም። በቃ ቀን ላይ ነው የምናገኘው። ከጠዋቱ አንድ ሰዓት እስከ ምሽቱ አስራ ሁለት ሰዓት ድረስ የፀሐይ ብርሃን ልናገኝ እንችላለን ግን ማታ ላይ የሆነ እንትን ሙቪ መቅረጽ ፈልገን ወይም ቪዲዮ መቅረጽ መስራት ፈልገን ማታ ላይ የፀሐይ ብርሃን የሚያስፈልገው ሲን ቢኖር ልናመጣው አንችልም። ምክንያቱም የተፈጥሮ ስለሆነ በዛው ሰዓት በዛው ሞመንት ላይ ነው ያንን ነገር መጠቀም የምንችለው ማለት ነው። ግን ሰው ሰራሽ ሲሆን አሁን ተንግስተን ነው ማታ ልክ ዘጠኝ ሰዓት ለምን ስምንት ሰዓት ስድስት ሰዓት ለምን አይሆንም? ተንግስተን ላይቶችን በመጠቀም ቀን አድገን መቅረጽ እንችላለን። አብርተን በፈለግነው አቅጣጫ በፈለግነው ዳይሬክሽን ላይ የምንፈልገው ቦታ ላይ ያንን ሰው ሰራሽ ብርሃንን በመጠቀም በፈለግነ ሰዓት ማግኘት የምንችለው ሰው ሰራሽ ብርሃን ስለሆነ እነዛን ነገሮች ማታውን ቀን አድርገን መስራት ይችላል። ቀኑን ደግሞ በጄልና ባንዳንድ ነገሮች በመጠቀም ቀኑን የማታ ሲል በማድረግ መቅረጽ እንችላለን ማለት ነው። እንዴት ነው ቀን ላይ የምሽት ሲኖችን መቅረጽ የምንችለው የሚለውን ምን ምን ጄሎችን መጠቀም እንዳለብን በቀጣይ ቪዲዮ ማስረዳቸው ይሆናል። እዚህ ቪዲዮ ላይ አስተያየት፣ ጥያቄ ካላችሁ በኮሜንት እንድታደርጉልኝ ከዚያ በተጨማሪም ደግሞ ሰብስክራይብ ላይክ ኮሜንት በማድረግ እንድታበረታቱ ይጠይቃችኋለሁ። ምስ ሰሚኑ አካል ነኝ። መክሊት የኪነ ጥበብ ማህበር የሚያቀርብላችሁ ፕሮግራም ነው። ክፍል አንዱን እንግዲህ ስለ ላይት መነሻ ሀሳቦች አንዳንድ ነገሮችን ለማለት ሞክረናል። በቀጣይ እንዴት ነው ጥሩ የተዋጣለ ቪዲዮዎችን መቅረጽ የምንችለው ከዚያ ደግሞ የቀረጽናቸውን ራፍ ከት እያደረግን እንዴት ኤዲት ማድረግ እንዳለብን እንዴት እንደምንችል በምን አይነት ደግሞ ሶፍትዌር መጠቀም እንዳለብን አስረዳችኋለሁኝ።